ተመልሰናሉ፣ ተመልካቾቻችን በሁለተኛነት የምናነሳው ጉዳይ ደግሞ ነባር የሆኑት የአሜሪካ ዲፕሎማት ቲቦር ናዢ የሰጡት አስተያየት አለ። በተለይ ደግሞ የህዳሴ ግድብን በተመለከተ ግብጽ እየተከተለች ያለችውን አካሄድ በተመለከተ ሀሳብ ሰጥተዋል። በዚህ ሀሳባቸው ውስጥ ካነሱት ነገር አንዱ ግብጽ ህዳሴ ግድቡን በተመለከተ እያደረገች ያለችውን የፖለቲካ ተንኮልና ድራማ በማቆም ወደ ቴክኒካዊ ድርድር መመለስ መቻል አለባት ከኢትዮጵያ ጋር የሚል ሀሳብ ሰጥተዋል። ምን ማለታቸው ነው? እሱን አታታን እንጀምስቲ እንደተባለው እሳቸውም እንዳነሱት መጀመሪያ ከታሪካዊ ነገሩ ተነሱ። ግብፅ ለዛ ወንዝ ምን አበርክተላት ሲባል ምንም ምንም፣ ሳይኖራት ግን እስከ ዛሬ ድረስ ባለቤት ነኝ ይገባናል የሚለውን ስታካሂደው ነበር፣ በአለም ፊት ማለት ነው። ኢትዮጵያ ደግሞ ለወንዙ 85 በመቶ ድርሻ አላት። በህዝብ ብዛት ስታየው ወደ 130 ሚሊየን የተጠጋ ህዝብ አላት። ቲቦር ናዢ ያነሱት ሌላኛው ደግሞ በራስ ጉልበት በራስ እውቀት በራስ ገንዘብ በራስ ጥረት የተገነባ የአፍሪካ ተምሳሌት የሚሆን ነገር ነው። ይህንን ተደራድሮ በጋራ ለመጠቀም መስማማት ነው የሚያዋጣው እንጂ ግብጽ እየሄደች ይህ አሁን ለእኛም ይጠቅመናል ማለት ነው። እነዚህን መልካም ድምፆች እያጎላን እኛም አብረን ድምፃችንን ከፍ ማድረግ አለብን። ልክ ነው፣ ይገባናል ስንል ከመሬት ተነስተን አይደለም፣ ድንገት ከባዶ ተነስተን አይደለም። ያጣነውን እንኳን እንካካሳላል ትላንት ከትላንት ወዲያ ያለፍን እነዛ ዘመናት ሁሉ ይካሰላል ነው እነዛ። ሆኖ አሁንም እንደገና በጋራ እንጠቀም፣ ብቻችንን እንሆን አይደለም። ይሄ ግድብ ለእነሱም ነው የሚጠቅመው፣ ለዛውም የተመጠነ ለእነሱ በመልካም ሁኔታ እንደ ጎርፍ እንዳደጋ ሆኖ የማያስቸግር ወንዝ እንደሚመጣላቸው በጥናት ተረጋግቷል። ስለዚህ ይሄ የሚያስፈልገው እሳቸውም እንዳሉት ቴክኒካሊ መነጋገር እንደውም የሕዳሴው ግድብ እድሜው እንዲረዝም መልካም እንዲሆን አበርክተው ነው ማለት። ፕሮፓጋንዳ ሌሎችን በማስታጠቅ ሌሎችን በመደገፍ ከሚወጣው ገንዘብ ለልማቱ ድጋፍ ቢውል ግብፅ የበለጠ ተጠቃሚ ትሆናለች ብዬ ነው ማምነው። የእኛም ድርሻ ይህንን ማጉላት ነው። የዜጋ ዲፕሎማሲን መጠቀም ነው። ይህንን የሁላችንም አድርገን በየቦታው ይሄ ድምፅ ከፍ ብሎ እንዲሰማ በማድረግ የግብፅን ሀሳብ ልክ አለመሆን ማስረገጥ ያስፈልጋል። ሌላው ምናልባት እዚሁ ላይ መነሳት ያለበት እንግዲህ እኚህ ነባር ዲፕሎማት እንግዲህ ያነሱት ሀሳብ ጠንክር ያለ ሀሳብ ነው። በዚህ ውስጥ ግን መታየት ያለበት እርሳቸውም ይህን ሀሳብ ሲያነሱ ተደጋጋሚ የሆነና ህዳሴ ግድቡ ተመርቆ ወደ አገልግሎት ከገባ ጊዜ ጀምሮ ያልተቋረጠና መልኩን የቀየረ አይነት የሀሰትና ትርክቶችን በተለያዩ የግብፅ የመገናኛ ብዙኃን እንዲሁም ደግሞ በመሪዎቻቸው በኩልም ጭምር በተደጋጋሚ እየተነሳ ነው የሚገኘውና ይህንን የግብፅን የሀሰት ዘመቻዎች የመረጃ ዘመቻዎችን ከማክሸፍና ጦርነቱን ለዓለም አቀፉ ማህበረሰብ ከማስረዳት አንጻር ኢትዮጵያ መሄድ ያለባት መንገድ ምን አይነት ነው? በመጀመሪያ ምንድን ነው ያሉት የሚለውን ነገር በደንብ ሰፋ አድርገን ማየት ያለብን ይመስለኛል። እንደምናውቀው ከአንድ ወር ገደማ በፊት ነው ኢትዮጵያውያን የዘመናት ህልም የሆነው የህዳሴ ግድብ የተመረቀው። እሱ የህዳሴ ግድብ መጠናቀቅ የግብፅን የዲፕሎማሲያ አካሄድ ይቀይረዋል የሚል ተስፋ ነበረ። ነገር ግን የግብፅ ዲፕሎማሲ የተለየ ቅርጽ ወይም ደግሞ የተለየ ትረት ይዞ ነው የመጣው። እንደምናውቀው የህዳሴ እንደሚመረቅ ሲገለጽ በቀጥታ ለተባበሩት መንግስታት በአቤቱታ ማስገባት ነው የተጀመረው። ከዛ በኋላ ደግሞ ተከታታይ ከዚህ ቀደም የኢትዮጵያ ግድብ ህዳሴ መገደብ የለባትም፣ ምክንያቱም የውሃ እጥረት ያስከትልብናል ነበረ ሲባል የነበረው፣ እሱን ተውትና፣ አሁን ደግሞ ከሳምንታት በፊት በግብፅ እና በሱዳን የተከሰተውን የጎርፍ አደጋ መነሻ አድርገው ለጎርፍ አደጋ የተጋለጥ ነው በህዳሴ ምክንያት ነው የሚል ሌላ አዲስ ትርክት ይዘው መጥተዋል። ይሄንን ትርክት ደግሞ ስታብሊሽ ማድረግ የፈለጉት ለምንድን ነው? ኢትዮጵያውያን የህዳሴ ግድብን ማኔጅ ማድረግ ስለማይችሉ፣ በህዳሴ ግድብ አስተዳደሩ ውስጥ የግብፅ ድርሻም ሊኖርበት ይገባል። ስለዚህ የዓለም አቀፉ ማህበረሰብ ከኢትዮጵያ ጋር አስገዳጅ ስምምነት ውስጥ ገብተን የህዳሴ ግድብን የምናስተዳድርበት እድል ሊመቻች ይገባል፣ ካልሆነ ግን እንጎዳለን። በፊት ውሃ ያጥረናል ነበረ ሲባል የነበረው አሁን ደግሞ ህዳሴን እናስተዳድር ወደሚል ግልጽ ወደሆነ አቅጣጫ ይመጣ ይመስላል። ይሄ ለኢትዮጵያ መቼም ንቀት ነው። እኛ ኢትዮጵያውያን የሺ ዓመታት ታሪክ ያለን ብዙ ስልጣኔ ያለን ይሄንን ህዳሴንም የሰራን ሰዎች ነን። ይሄንን ሳይሆንና ይሄንን እንግዲህ አምባሳደር ቲቦር ናዢ በኤክስ ገጻቸው ላይ ሀሳቦችን ያካፈሉት ማለት ነው። ቲቦር ናዢ እንደምናውቀው በአዲስ በኢትዮጵያም በጊኒም በሌሎች ሀገራትም አምባሳደር ነበሩና ሰሞኑን በኤክስ ገጻቸው ላይ ምንድነው ያሉት? ለግብፃውያን ያለኝ ምክር የፖለቲካው ድራማውን ትታቹ ከኢትዮጵያውያን ጋር ሙያዊ በሆነ እና ቴክኒካል በሆነ ጉዳይ ላይ ተነጋገሩ። ከልምድ ማውቀው፣ ወይም ደሞ ከኢትዮጵያውያን ባህልና ከኢትዮጵያውያን ልምድ ማውቀው ኢትዮጵያውያን በገፏቸው መጠን በ ለ ምንድነው ለማስገደድ በተጣረ መጠን ይጠነክራሉ፣ ይፈረጥማሉ። የሚበገሩ አይሆኑም። ስለዚህ እውነታውን ተቀበሉና ከኢትዮጵያውያን ጋር ለመደራደር ተቀመጡ የሚል ምክር ነው ያለኝ፣ የሚል ሀሳብ ነው የሰጡት። ይሄ የአምባሳደር ቲቦር ናዢ ሀሳብ ብቻ ሳይሆን የህዳሴ መጠናቀቅ የኢትዮጵያን ታሪክ ብቻ ሳይሆን የአባይ ተፋሰስ ሀገራትን ትርክትም ቀይሯል። ይህንን ሀሳብ ቲቦር ናዢ ብቻ ሳይሆኑ መሱድ ባሎስ ከወር በፊት አዲስ አበባ መጥተው ነበረ። የዶናልድ ትራምፕ የአረፋ ሀገራትና የአፍሪካ አማካሪ ናቸው። የዶናልድ ትራምፕ ሁለተኛ ልጅ የሆነችው ፋኒ የሷ ባል ምንድን ነው አማች ነው የሚባሉት ናቸው። ትራምፕ አማች ናቸው፣ በአፍሪካም በጉዳይ ላይ ያማክራሉ። እና እሳቸውም ምንድን ነው ለግብጻውያን የመከሩት ህዳሴ ተጠናቋል። ስለዚህ ውይይቱ ሊሆን የሚገባው ይሄንን መሬት ላይ ያለ እውነት ከመቀበል ጋር በተገናኘ ነው። የህዳሴን በተመለከተ ሊደረግ የሚገባው ውይይትም ፖለቲካዊ ሳይሆን ቴክኒካዊ ነው። በህዳሴ ግድብ ዙሪያ መነጋገርና መወያየት ያለባቸው ፖለቲከኞች ሳይሆኑ ባለሙያዎች እና የቴክኒክ ሰዎች ናቸው የሚል ምክር ነው የሰጡት። ሶ የምልልህ ነው። የህዳሴን ግድብ በተመለከተ ግብጽ ማራመድ የጀመረችው የፖለቲካ ወይም ደግሞ የሐሰተኛ ትርክት በዋን በስፋት የከሸፈ ይመስላል። ነገር ግን አሁንም በቀደምም አብዱልፈታህ አልሲሲ የካይሮ የህዋ ሳምንት ሲከበር፣ ትላንት ከትላንት ወዲያ ጠቅላይ ሚኒስትሩ ጠቅላይ ሚኒስትሩ የውጭ ጉዳይ ሚኒስትሩም በግ በኢትዮጵያ ላይ ከፍተኛ ዛቻዎችን እያደረጉ ነው ያሉት። ምንድን ነው ሊያደርጉ የሚችሉት የሚለው ነገር ኢትዮጵያውያን ማወቅ ያለብን ይመስለኛል። ግብፃውያን የውሃል መብታችንን ለማስጠበቅ አርፈን አንቀመጥም ሲሉ ከዚህ በፊት እንደለመዱት ነው ሊያደርጉ የሚችሉት። ያንን ደግሞ በምን መልኩ ሊያደርጉት ይችላሉ? እንደሚታወቀው አስመራ ላይ ወኪል አላቸው። እዚህ ኢትዮጵያ ውስጥ በተለያዩ ቦታዎች ላይ ያስቀምጧቸው ወኪሎች አሉ። እነሱን አክቲቬት በማድረግ ነው። ኢትዮጵያን ትርምስ ውስጥ ኢትዮጵያን ችግር ውስጥ መክተት ለመክተት የሚሞክሩት ኤንዌይ ግን የአምባሳደር ቲቦር ናዢም ሆነ የአምባሳደር መሱድ ባሎስ የኢትዮጵያ እውነት አደባባይ ወጥቶ ዓለም እንደገዛው የሚያሳይ ይመስለኛል። ነገር ግን የግብፅ ፖለቲከኞችና የግብጽ መንግስት ውስጥ ያሉ ሰዎች የሐሰተኛ ትርክት ዘመቻ አሁን የሚቆም አይደለም። ከሐሰተኛ ትርክት ዘመቻ ደግሞ ወርዶ መሬት ላይም ኢትዮጵያን ለማተራመስ እንቅስቃሴ ውስጥ መግባታቸው አይቀርም። ለዛ ደግሞ ቀድሞ ያዘጋጇቸው ወኪሎች አሉ። ሶ ኢትዮጵያውያን እሱን ነክተን መጠበቅ አለብን ብያስባለሁ። መልካም ያው ኢትዮጵያ እንደ መንግስት ኢትዮጵያውያን እንደ ዜጎች ደግሞ በዚህ ጉዳይ ላይ የፐብሊክ ዲፕሎማሲ የዲጂታል ዲፕሎማሲው አካል ሆነን ይህንን ሴራዎችና ይህንን የሐሰት ትርክቶችን የመመከትና በዚህ ውስጥ ደግሞ የኢትዮጵያን እውነት ላለም አቀፉ ማህበረሰብ የማስረዳት ለሀገር ዲፕሎማት ሆኖ መስራት ደግሞ ከሁላችን ይጠበቃል። መንግስት ደግሞ እንደ መንግስት በዲፕሎማሲው መስክ ተመጣጣኝ የሆኑ ምላሾችንና ስልታዊ የሆኑ አካሄዶችን መከተል ይኖርበታል። ምክንያቱም ዛሬ ላይ የድሉ ባለቤት እኛ ስለሆንን በድሉ አናት ላይ ቆመን የምንሰራ የሚኖራቸው ዲፕሎማሲያዊ እንቅስቃሴዎች ደግሞ በጁልጉኑ ቅቡልነታቸው ከፍተኛ ነው። በሀሰት ከሚነዙብን የሀሰት ውንጀላና ዘገባዎች ባሻገር፣ ምክንያቱም የተወሰኑ የዓለም አቀፍ ማህበረሰቦችን አምጥተ ዛሬ ህዳሴ ግድቡ በቴክኒክ ጉዳዮች ላይ ምን አይነት ቁመናና አቋም ላይ ነው ያለው ብሎ ማሳየት ብቻውን በራሱ በዓለም አቀፍ መድረክ ላይ እየተነዛ ያለውን የግብፅ የሀሰት ትርክቶችን ከመመከት አንጻር የሚኖረው አንደምታ ከፍ ያለ ነው። በቃል ከማስረዳት የተሻገረ ዘመንና ጊዜ ላይ ነው የምንገኘው በዚ ውስጥ ደግሞ የሚፈጠሩ የሀሰት ትርክቶች ብቻቸውን ቋሚ መቆሚያ ስለሌላቸው በሀገር ውስጥ ያሉ ስንጥቃቶችን የመጠቀም ፍላጎቶች ደግሞ ጎልቶ ይመጣሉ። ከግብፅ ያለፈ ታሪክና የቀደመ እንቅስቃሴዋ የምንረዳው እሱን ነው። ስለዚህ ያሉንን ስንጥቃቶች ደግሞ የመድፈን አንድነታችንን የማጠናከር ና ጎልቶ በዓለም አቀፍ አደባባይ በአንድነት ከመንግስታችን ጎን የመቆም ድርሻ ደግሞ የሁላችን ይሆናል የሚለውን መልእክት እዚሁ ላይ እናድርግና ወደ ተከታዩ ጉዳያችን እንሻገር። እጅጋር ገና ማመሰግነው። ውድ ተመልካቾቻችን፣ አሁንም ውይይታችን ይቀጥላል። ካፍታ በኋላ ስንመለስ ባለም አቀፍ ጉዳዮቻችን እንመለሳለን።